ውጤት ተመልካቾቼ እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁኝ። እንደምታዩት ጸጉሬን ታጥቤ ትንሽ ደረቅ ብሎብኛል። የልጆች እናት ስለሆንኩኝ ወዲ ወዲያ ስል እንትን አላልኩም። ባለፈው ቪዲዮ ሰርቼ ነበር አይደለ? ፀጉራችንን ከታጠብን በኋላ ለጸጉራችን ማድረግ ያለብን እንክብካቤ በጣም ጸጉራችን ሳይደርቅ ቅባት ፈሳሽ ቅባትንና ጭቃ ቅባት በመቀባት ጸጉራችንን በጣም እንትን እንዳይድሄ እንዳያያዝ ምናምን ማድረግ አለብን። በንጋታኑ አይደለ እንደፈለግነው ስታይል እንዲሆንልን ብንፈልግ፣ ማስያዝ ብንፈልግ በቃ ብቻ የፈለግነውን ስታይል እንዲታዘዝልን ጸጉራችን በእርቶቡ ቅባት ቀብተን እንትን ብንለው የምንፈልገውን ስታይል ብንከተል አሪፍ ነው። ስለዚህ እኔም ዛሬ እሱን ላረግ አሰብኩኝና ቅባቶችን እዚህ ጋር አዘጋጅቻለሁ። እቺ ቅባት ያው በዜሚት ባለፈው የሰራዋት ቅባት ነው። ገብታችሁ ይልኝ ይውልኝ በጥቁር አዝሙድ፣ በአብሽ፣ በቁርፉድ እና በሮዝመሪ ሮዝመሪ በሱ የሰራውት ቅባት ነው። እዚህ ጋር ደግሞ በጣም ቆንጆ የጭቃ ቅባት አለችኝ። እሱን አርጌ እንግዲህ ጸጉሬ በጣም አልደረቀም። ያው እርጥበቱ አለ ነገር ግን በጣም ደግሞ እርጥብ አይደለም። ያው ከልጆች ጋር ወዲህ ወዲያ ስል ማለት ነው። እና እንደሱ አድርገን እንሰራዋለን። እዚህ ጋር ሁለት ቦታ ክፍል አርጌ ለነገ እንዲመቸኝ ልስልስ ነው የሚለው ነገ ስፈታ ማለት ነው። እንደዛ አርጌ ነው ማሳድረው። በዛውም ደግሞ ስለምንድን ነው ዛሬ ላወራ የመጣሁት? ስለ ዳንድሩፍ ነው ላወራ የመጣሁት። ዳንድሩፍ ፎሮ ፎር ማለት ነው። ሶ እንዴት ነው ፎሮ ፎር ያለብን ሰዎች ራሳችንን ትሪት ማድረግ ያለብን በሚለው ያው በጣም ኃይለኛ አንትን ከሆነ ሐኪም ቤት ሄደን ማሳየት አለብን፣ አይደለ እነሱ ያዩልናል። ሐኪሞቹ የቆዳ እንትኖች ይሄ ምንድን ነው ስፔሻሊስቶች ብቻ አሉ። እዛ ሄዳችሁ ማሳየት የመጀመሪያ መፍትሄ ነው፣ በጣም በጣም ከባድ የሆነ ከሆነ ማለት ነው። አለበለዚያ ደግሞ ለቤታችን ትሪት ማድረግ እንችላለን። እንግዲህ እዛው ሐኪም ቤት ስንሄድ ኪኒን ያዙልናል አለ አይደለ? በጣም እንትን ከሆነ የሆነ ከባድ ከሆነ ኪኒን ያዙልናል፣ ሻምፖ ይሰጡናል። እንደገና ደግሞ የሚቀባ ነገር ያዙልናል። ከሻምፖ ብንጀምር እንትን ሄደን ሾልደር የሚባል ሻምፖ አለ አይደለ? እሱ በጣም ቆንጆ ነው ለእንትን ለፎሮፎር። እንደገና ደግሞ ንሽ ትንሽዬ ሻምፖ አለች፣ ቀይ ሽቷ፣ ከበድ የምትል ፋርማሲ። የትኛውን ፋርማሲ ሄዳችሁ ብጠይቁ ይገኛል። ያው የማይገኝበት ሊኖር ይችላል። ብቻ ሄዳችሁ ጠይቁ። ቫቡ የምትባል ሻምፖ አለች። ራሳቸው እንዴት እንዴት መጠቀም እንዳለባችሁ ፋርማሲስቶቹ ይነግራችኋል። ጸጉራችሁ ከታጥባችሁ መጨረሻ ላይ ነው ምት አፕላይ የምታረጉት። አምስት ደቂቃ ይሁን አስር ደቂቃ አይደሉ ብቻ አለች። እሷን መውሰድ ትችላላችሁ፣ በእሷ መታጠብ ትችላላችሁ። እንደገና ደግሞ ቤታችሁ ደግሞ የምንጠቀመው ሻምፖ አለ አደለ ሞር፣ እንዳልኳችሁ እነዚህ ሻምፖዎች ብታገኙ እና ብትጠቀሙ ሪኮመንድ አረጋችኋለሁ፣ በጣም ቆንጆ ስለሆኑ ማለት ነው። ከዛ በኋላ እነዚህ ሻምፖዎች ላይ ደግሞ በተለይ ጅቫፉ የምትባሏን ሳይሆን ሄድን ሾልደር እና የተለያዩ ለዳንድሩፍ ቆንጆ ነው ተብሎ የሚሸጡ ሻምፖዎች ላይ ሎሚ አድ ብታደረጉ፣ ሞር በጣም ቆንጆ ሪዛልት ያሳያቸዋል። በአንድ ባንዲ ጠፋላችሁም አይደለም ምንም ነገር ኮንሲስተንሲ ይጠይቃል። በተከታታይ የሆነ ነገርን መጠቀም ይጠይቃል። ስለዚህ በተከታታይ ተጠቀሙበት። ሎሚ ያድርጋችሁ ሻምፖቹ ላይ ተጠቀሙበት። ግማሽ ሎሚ ያድርጋችሁ ማለት ነው ከሻምፖቹ ጋር አዳርጋችሁ መጠቀም ትችላላችሁ። ፕላስ ደግሞ እንትኗን እቺ ሎሚዋን በውሃ አንትን ብላችሁ በደንብ ሚክስ አድርጋችሁ አደባላልቃችሁ ከታጠባችሁ በኋላ መጨረሻ ላይ ማለት ነው በሎሚ እና በውሃው መለቅለቅ ትችላላችሁ። እሱም ቆንጆ ይዛል ያሳያችኋል። በሌላ በኩል ደግሞ ማስክ የምንጠቀም አለን አይደለም ያው ቢኖርብንም ባይኖርብንም በወር አንዴም በሁለት ወር አንዴም ምናምን ብንጠቀም አሪፍ ነው። ከዛ ውስጥ ምንድነው ቆንጆ ማስክ የሚባለው የእርጎ እና የሎሚ ማስክ። በወር አንዴም ብንጠቀመው አሪፍ ነው፣ ባይኖርብንም። ያው ቆዳችንን የጭንቅላታችን ይቅሉ አለ አይደለ? ቆዳችንን ጤነኛ እንዲሆን ይረዳናል። ሶ እሱን መጠቀም በጣም አሪፍ ነው ማለት ነው። እርጎና ሎሚ አድርገን ቢኖርብንም ባይኖርብንም ብንጠቀመው ቆንጆ ነው። እንደገና ደግሞ ሬት በጣም ቆንጆ ነው። ሬት ያው ዳንጆፍ ኖረብንም አልኖረብንም በጣም ቆንጆ ማስክ ነው አይደለ? በጣም ለብዙ ነገር ይጠቅማል። ስለዚህ ሬትን መጠቀም እንችላለን ለብቻውን ፈጭተን መጠቀም እንችላለን። ካልሆነ ከሌሎች ግብአቶች ጋር አድርገን ሬትን መጠቀም እንችላለን ማለት ነው። ስለዚህ እንደዚህ አድርገን የጭንቅላታችን ቅል በፎሮፎር እንዳይጠቀም ከተጠቀም፣ ደግሞ ለመቀነስ ወይም ጨርሶ ለማጥፋት የሚጠቅም እንትን የነገርኳችሁ ዘዴን የነገርኳችሁ። ስለዚህ ተጠቀሙበት። በጣም አሪፍ ነው። በተከታታይ ተጠቀሙበት። የማይሆን ከሆነ ሲሪየስ ኬዝ ከሆነ እንዳልኳችሁ ሕክምና ቦታ ሄዳችሁ መታየት አለባችሁ ማለት ነው። በጣም ነው የሚደብረው አይደለ? ብዙ ጊዜ እንደዚህ ፎረፎር ምናምን ሲኖርብን ይደብራል። ስለዚህ እንደዛ እናድርግ ብዬ የእህትነት ምክር ይመክራችኋለሁ። እናንተም ደግሞ ያላችሁ ልምድም ካለ የምትውቁት ነገር ካለ ሼር ብታደርጉኝ በጣም ደስ ይለኛል። በጣም ነው የማመሰግነው። ሼር ሰብስክራይብ በማድረግ ደግሞ እንድታበረታቱኝ ስል በትህትና ጠይቃለሁ። እና ደግሞ ማለት ነው የዚህ ሳምንት እንትን ስላቸው ስፖስት የነበረው ቪዲዮዎች ምንም አልታዩልኝም። በጣም ነው የታዘብኳችሁ ኤቭሪዋን ይ ለምን እኔ እህታችሁ አይደለም? ግብታችሁ አበረታቱኝ እንጂ እዩልኝ አይሻልም? እንደዛ አድርጉልኝ፣ ያ ከቻላችሁ ማለት ነው። ስለዚህ ጸጉሪ እንደዚህ ይሰራ እና ታውቃላችሁ፣ ቸኮልኩኝ ቅባት ለእናንተ ለማሳየት ይህ እንትን ፈሳሽ ቅባቱን አባቴ ደህና ነሽ እንዴና? አባ መጣው ተደብቄበት ነው የመጣሁት። በነገራችን ላይ እንጂ አይፋታኝም፣ ትንሹ ልጅ ማለት ነው። በጣም ነው እንትን የሚለው። ስለዚህ እንዲታረቁት ሰሩት እና ይህቺን ፈሳሽ ቅባት ፈሰሰ ማድረግ ነው። ከዛ ነገ ስትፈቱት በጣም ቆንጆ የለሰለሰ ብትፈልጉ እንደፈለጋችሁ የሚታዘዝ ጸጉር ይኖራችኋል ማለት ነው። ሶ እንደዚህ አድርጋችሁ እራሳችሁን ተንከባከቡ። አመሰግናለሁ። ወዳችኋል። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ባይ ባይ።